አንደኛው ጥያቄ የጊዜያዊ የትግራይ ጊዜያዊ አስተዳደር ያው እስካሁን የተቋቋመ እሱ ብቻ ነው ጊዜያዊ አስተዳደርነት እስካሁን ምን ተግባራትን እንደፈጸመ አጥቶ የሚመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ መጠረበት ለምን ያልቀረበ ለምን ነው ሁለተኛው የትግራይ ክልል መንግስት እና ምክር ቤት ከመንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታቅዶ መቆየቱ ይታወሳል። በዚህም መሰረት ይሄ አሁን የሚቀርበው 359 203 አንቀጽ የተወሰነ አንቀጽ እንዲሻሻል የቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመዳችን በፊት 14 አራት ላይ በፊቱ አዋጅ ላይ 359 አንቀጽ 14 አራት ላይ የፌደራል ጉዳዮች ሚኒስቴር የሚል አለ። የፌደራል ጉዳዮች ሚኒስቴር የሚል የለም አሁን። ስለዚህ ምናልባት ይሄ አንቀጽም መሻሻል መቻል አለበት ወይም ሰላም ሚኒስቴር ወይም በሌላ አካል ተብሎ መሻሻል መቻል አለበት የሚል አስተያየት አለኝ። ሁለተኛው አንቀጽ 14 3 ሀ መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበ። ለፍርድ ብቀርብ ኖሮ በዛ ሁኔታ ላይ ይታይ ነበር። ሁለተኛ ይሄ ህገመንግስታዊ መንግስታዊ ስርዓቱን መመዳዳት እና ሀገሪቷን ለማፍረስ የተንቀሳቀሰው ሀይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ ሰጥ እንደሰምነው በሌሎችም ክልሎች በከፍተኛ የጦር ጀራ አባካ ሂደት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ መጀመሪያም ከአሸባሪነት የተነሳበት ሁኔታ ተያቂ ነው። አሁንስ እስከ መቼ ድረስ በሄር አሸባሪ ድርጅት ሀገሪቷን ለማፍረስ እየተንቀሳቀሰ ያለው እያሽሆነ መሆን የሚቀጥለው ሆኑል ጥያቄ አለኝ። አመሰግናለሁ። አመሰግናለው። የተከበሩ አፈ ጉባኤ፣ እንዲሁም ይህ ምክር ቤት አባላት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ አዋጅ አለ። አዋጅ ቁጥር ሶስት አምሳ ዘጠኝ አስራ ዘጠኝ ዘጠና አምስት ዓመተ ምህረት የነበረ አዋጅ ነው። እንግዲህ ያው ማሻሻያው ፎከስ ያደረገው አንቀጽ 15 ንጉስ ቁጥር ሶስት ላይ ነው። የጊዜያዊ አስተዳደሩ የቆይታ ጊዜና ስለሚራዘምበት አግባብ ነው። የቆየውን አዋጅ ሳየው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ሶ ነቅሰን አንቀጽ አስራ አምስትን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ቅድም ከእኔ በፊት የተናገረው ምክር ቤት አባል ለምሳሌ አዋጅ ክፍል ሁለት አንቀጽ አራት ላይ በክልሉ ስለሚቀርቡ ጥያቄ ይልና ማናቸውም ክልል በራሱ ኃይል ሊቋቋመው የማይችለው የጸጥታ መደፍረስ ያጋጥመው እንደሆነ የክልሉ ምክር ቤት ወይም የክልሉ ከፍተኛ ህግ አስፈጻሚ አካል ለፌዴራል ጉዳዮች ሚኒስቴር በኩል ጥያቄውን ለጠቅላይ ሚኒስትሩ ያቀርባል ይላል። አሁን የፌዴራል ጉዳዮች ጠ የሚባል ነገር የለም። ከዚህ በፊትም የነበረው ኤክስፒሪያንስ ክልሎች ራሳቸው ነው ለጠቅላይ ሚኒስትሩ ሲያቀርቡ የነበሩት እና እሱም መታየት አለበት የሚል አስተያየት አለ። ሁለተኛው ስለ ሪፖርት አቀራረብ አንቀጽ ስድስት ላይም አንቀጽ አስራስድስት ላይም ተቀምጧል። የድሮ አዋጁ ላይ ለምሳሌ አንቀጽ አስራስድስትን ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየሶስት ወሩ ሪፖርት ያቀርባል ይላል። አስፈላጊ ሆነው ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት ሁለቴ ነው የሚሰበሰበው፣ ግን በየሶስት ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን ማግባብ ተገቢ አይደለም የሚል እይታ አለኝና በአጠቃላይ የምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ ሃያ ዓመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሀሳብ ለማቅረብ ተረፋ። አመሰግናለሁ።